አድማጮች፣ የዕለቱን ሰበርናም አበይት መረጃዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በጎጃም ከብር ሸለቆ በቅርብ ርቀት ላይ የፋኖ ኃይሎች ከፍተኛ ጥቃት መሰንዘራቸው ተሰማ። ይህ በእንዲህ እንዳለም በዘመነ ካሴ የሚመራው የጎጃም ፋኖ አንድ ሲኖትራክ ሙሉና አንድ ፓትሮል ሙሉ የመከላከያ ሰራዊት ከመሬት በታች የተደረገበት ውጊያ በቀጋት ቀበሌ አድርጓል። በርካታ የጎጃም ቦታዎችም እንዲሁም የቀለጠ ውጊያ ተደርጓል። የመከላከያ ሰራዊቱም እየከዳ የፋኖ ኃይሎችን እየተቀላቀለ ነው። መረጃውን በዝርዝር እንመለከተዋለን። ውጊያው በጎንደርን በከፍተኛ ሁኔታ የቀጠለ ሲሆን በዳባት አንድ ከፍተኛ አመራርን ጨምሮም በርካታ የብልጽግና ኃይል የተደመሰሰበት ውጊያ ተደርጓል። የፋኖ ኃይሎች በብልጽግና መስሪያ ቤት ላይም ከፍተኛ ጥቃት ፈጽመዋል። መከላከያው ካምፑን ጥሎ መሄዱም ተነግሯል። ዝርዝሩ ወደ እናንተ ይቀርባል። በሌላ በኩል ጀኔራል ተፈራ ማሞም ከህወሓት ጋር ወደፊት አብረን እንሰራለን ማለታቸውን ተከትሎ ከፍተኛ አቧራ አስነስተዋል። ጄኔራሉ ከሁለት አቅጣጫ የድጋፍና የተቃውሞ ድምጾች እየደረሷቸው ነው። ጉዳዩን በሰፊው እንቋኘዋለን። የመኖሪያ ቤት ላይ አውሮፕላን መውደቁም ተሰምቷል። ይህንንም ጉዳይ እንዳስሰዋለን። በአክሱም ከተማ በጭንቅላታቸው ተጣብቀው ስለተወለዱ መንታ ሕጻናት ጉዳይም የምንላችሁ ይኑረናል። ሰላም ጤና ይስጥልኝ አድማጭ ተመልካቾች፣ እንደምንቆያችሁ ከላይ ባርስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች፣ ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች ድል ለጀግኖቹ፣ እንዲሁም ሀሳብ አስተያየት እንድትሰጡ እየጠየቅን በቀጥታ ወደ መረጃዎች ያለፍኩኝ እስከ ፍጻሜው አብረን እንቆይ። በቅድሚያም የመኖሪያ ቤት ላይ አውሮፕላን ወደቀ። እኔ ከምኖርበት ቤት ብዙም አይርቅም። የፖሊስና የእሳት አደጋ ማጥፊያ መኪኖች እየተጫጫሁ ሲመጡም ደንግጠን ወጣን። ስንመለከት የጎረቤታችን ቤት እየተቀጣጠለ ነው። ምንድን ነው ብለን ስንጠይቅ አነስተኛ አውሮፕላን ተከስክሳባት ነው ሲሉም ፖሊሶች ነገሩን፣ ትላለች ስሟ እንዲጠቀስ ያልፈለገች ኢትዮጵያዊት የሚኒሶታ ብሩክሊን ፓርክ ከተማ ነዋሪ። ዛሃበሻ ከፖሊስ ያገኘው መረጃ እንደሚጠቁመው ስኮታ ቲቪኤም 7 የተባ የተባለች አነስተኛ አውሮፕላን በሚኒሶታ ብሩክሊን ፓርክ ከተማ በሚገኝ አንድ መኖሪያ ቤት ላይ ወድቃ ከፍተኛ እሳት ተነስቶም ነዋሪዎቹ ከስፍራው እንዲርቁ ተደርጓል። አውሮፕላኑ ሲከሰከስ ሁሉም የመኖሪያ ቤት ውስጥ የነበሩም ነዋሪዎች አመልጠው በመውጣታቸው የተረፉ ቢሆንም በአውሮፕላኑ ውስጥ ከነበሩት ውስጥ ግን ምን ያህሉ እንደሞቱና እንደተጎዱ ግን የከተማው ባለስልጣናት፣ የዜናም እስከተጠናከረበት ጊዜ ድረስ ማረጋገጫ አልሰጡም። በሌላ በኩል ከአክሱም ከተማ አንድ አስገራሚ ነገር ተሰምቷል። በአክሱም ከተማ በጭንቅላታቸው ተጣብቀው የተወለዱት መንታ ሕጻናት በጥሩ የጤና ሁኔታ ላይ ይገኛሉ ተባለም። የአክሱም ዩኒቨርሲቲ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ዛሬ ባጋራው መረጃ መሰረት ያቢና ውሃበት የተሰኙ ሕጻናት በሆስፒታሉ ከተወለዱ አንድ ዓመት ሞልቷቸዋል ተብሏል። ሕፃናቱ በአሁኑ ሰዓት ለበለጠም የህክምና እንክብካቤ በሴንት ሉዊስ ሚዝሮ ውስጥ እንደሚገኘውም ተሰምቷል። እነዚህ ሕፃናት ከተወለዱ አንድ ዓመት ያለፋቸው ሲሆን እነዚህ ሕፃናት በአሁኑ ሰዓት ከኢትዮጵያ ወጥተው በህክምና ላይ እንደሚገኘውም የአክሱም ዩኒቨርሲቲ የገለጸ ሲሆን አሁን በዚህ ሰዓት በሙሉ ጤንነት ላይ እንዳለውም የአክሱም ዩኒቨርሲቲ መረጃ ይጠቁማል። አሁን በቀጥታ ከግንባር ወደ ተሰሙ ሰበር መረጃዎች ያልፋለሁ። ዘመቻ አንድነት ትላንትናና ዛሬም እንደቀጠለ ነው። በጎንደር ግንባር የፋኖ ኃይሎች ከፍተኛ ድልን መቀናጀታቸውንም አስታውቀዋል። የአማራ ፋኖ አንድነት ጎንደር የበጋሻው ክፍለ ጦር በአርበኛ ዋና ሙሃይ የሚመራው ናውሰናይ አንድ አርጌ ብርጌድ ትላንት ከምሽቱ ሁለት ሰዓት ጀምሮ በታላቅ ዋዲያባት ከተማ ውጊያ በመክፈት የአገዛዞን ጀሌዎች በጎንደርኛ ዘፈን ሲያዘፍኗቸው አድረዋል ሲሉ የፋኖ ምንጮች ይገልጸዋል። በውጊያው አንድ ማንነቱ ያልታወቀ አመራርን ጨምሮ ከ14 በላይ የብልጽግና ኃይል ላይመለሱ እስከ ወዲያኛው ሲሸኙ ቁጥራቸው በውል ያልታወቀ ደግሞ ቆስለዋል ሲሉ የመረጃ ምንጮች ይገልጸዋል። ከዚህም በተጨማሪ አምስት የአገዛዙን በራስ ጠባ ጥያቄዎች ተማርከው በፋኖ እጅም ገብተዋል። ቀሪው የአገዛዙ ጥምር ኃይልም በጨለማ ነብሱን ለማትረፍ ወደ ገደብዬ ከተማ እግሪ አውጪኝ ብሎም ሲፈረጥ አድሯል ሲሉም የመረጃ ምንጮች ገልጸዋል። የፋኖ ኃይሎች የዳባትን የይስሙላ ፍርድ ቤት ማለትም ንጹሐን እንዲሁም የፋኖ ቤተሰቦች የተበደሉና የተገፉ ሰዎች ዳግመኛም በአገዛዙ ሰዎች የሚቀጠቀጡበትንና የስርዓቱ አገልጋዮች ደግሞ ምን ያህል ከባድ ወንጀል ቢሰሩም በነጣ የሚለቀቁበትን ፍርድ ቤት በእሳት ወደ አመድነት ቀይረነዋል ሲሉን የፋኖ ኃይሎች ገልጸዋል። እንዲሁም የቀበሌ መዋቅሩ ሲገለገልባቸው የነበሩም በርካታ ቁሳቁሶችና ንብረቶችም በፋኖ እጅ እንደገቡ ነው የታወቀው። ሁሉም ማህበረሰቡ እሳቱን ከማጥፋት ይልቅ የምሽቱን ቅዝቃዜ ለማስወገድ እንደ መሳሪያ በመቁጠር ሲሞቁት አድረዋል ሲሆን የመረጃ ምንጮች ጠቅሰዋል። በአሁኑ ሰዓት ዳባት ከተማ ከፍተኛ ውጥረትና የፍራቻ ኮፈን ውስጥ ትገኛለች። ከዚህ በተጨማሪም በክፍለ ጦራችን በአሁኑ ሰዓት በገደዩ ከተማ ዙሪያና በኪንቫዝ በገላም ከተማ አዳዲስ አውደ ወጊያዎች እየተደረጉ ይገኛሉ ሲሉም የፋኖ ምንጮች ገልጸዋል። የኪምፋዝ በገላ ከተማ ውጊያ አሁንም እንደቀጠለ ሲሆን የብልጽግና ኃይል ምሽጉን ለቆ መፈርጠጥም ጀምረዋል። በውጊያው ከጎንደር የበጋሻው ክፍለ ጦር በተጨማሪም ንስር በለሳ ክፍለ ጦር አንድነት ኃይል ነው በማለት አብረው እየተሳተፉም ይገኛሉ። ከፍተኛ ኪሳራ እየደረሰበት ያለው አገዛዙም በኪምፋዝ በገላው ውጊያም አሁን ላይ ድሮን እየተጠቀመም ይገኛል ቢሆንም የፋኖ ኃይሎች ጎንደር በጋሻው ላይ የደረሰ ጉዳት የለም። በሌላ ዜና ጎንደር በጋሻው አምባ ጊዮርጊስ ከተማ ላይ ከፍተኛ ትንቅንቅ በማድረግ ላይም ይገኛሉ። ውጊያው እንደተጠናቀቀ መረጃዎችን ይዘን ወደ እናንተ የምንቀርብ ይሆናል። በመቀጠልም ወደ ጎጃም መረጃዎች አልፋሉ። ከጎጃምም የፋኖ ኃይሎች የድል ዜና ቸምሲሎም ከፍተኛ ድል እንደተቀናጁም አሳውቀዋል። ራስ ቢተወድድ መንገሻ አቲ ከማ አምስተኛ ክፍለ ጦር አረንዛው ዳሞት ብርጌድ ከብር ሸለቆም በቅርብ ርቀት ላይ ከሚገኝ ቦታ ከፍተኛ ጥቃት ከቀኑ 11 ሰዓት እስከ 1 ሰዓት ተኩል ማድረሱን አሳውቋል። በነበረው በዚህ ከባድ ውጊያም ሰባቱን የመከላከያ ሰራዊት መደምሰስ እንዲሁም ዘጠኙን ማክሰል መቻላቸውን የፋኖ ኃይሎች ገልጸዋል። አምስት መሳሪያ መማረክ ችለናል ሲሆን የፋኖ ኃይሎች ይጠቅሳሉ። በሌላ በኩል የአብይ አህመድ ጦር ፋኖን እየተቀላቀለም ይገኛል። በየቀኑ ፋኖን የሚቀላቀሉ የመከላከያ ሰራዊት ቁጥርም እጅጉኑ እየበዛ ነው። በዛሬ ሁለት ብቻም 15 የመከላከያ ሰራዊት በመክዳት ገረመ ወንዳ ወክ ብርጌድን ከነ መሳሪያቸው ተቀላቅለዋል። የቀኝ ጌታ የወፍተ ንጉሥ ክፍለ ጦር ቀስተደመና ብርጌድ ትላንት ማታም አኩሪ ጀብዶ ፈጽም ያለው ሰሞን ሲል ይህንን መረጃ ማጋርቷል። በትላንትና ሁለት ማለትም ከምሽቱ አራት ሰዓት አካባቢም ታላቅ ጀብዶ የቀጋት ቀበሌ ላይ ልዩ ኦፕሬሽን ተፈጸሟል ሲሉም የፋኑ ኃይሎች ገልጸዋል። በዚህ የከባድ ኦፕሬሽን የተገኙ ድሎችም እነዚህን ይመስላሉ። ሶስት ክላሽ ተማርኳል። አንድ ማካሮ ሽጉት ተማርኳል። ስድስት ቦምብ ተማርኳል። ሁለት አይኮም መገናኛ ተማርኳል። 1880 የብሬን ጥይትና አንድ መቶ የክላሽ ጥይትም ተማርኳል። ሶስት የውጊያ ካርታዎችም ተማርከዋል። በአንደኛው ዙር የነበረው የብርሃኑ ጁላ ጦር ሁለት ብቻ እንደቀረም ከከዱ አባላት መረጋገጥ ችሏል ሲሉም የፋኖ ኃይሎች ገልጸዋል። በዚህ አውደ ውጊያ የብልጽግና ኃይል አንድ ፓትሮልና አንድ ሲኖትራክ ሙሉ ውስለኛ አንስቷም ወደ ከተማ መውሰዱ ነው የተነገረው። በሌላ ግንባር ሀዲስ አለማየሁ ሰባተኛ ክፍለ ጦር አበር የበጀት ቴምብር ጌድ በትላንትና ሁለት ከኮኮር ከተማ የተንቀሳቀሰውን የብልጽግናን ቡድን ቅንድቡን በማለት መልሰውታል፣ ሲሉም የአካባቢው የመረጃ ምንጮቻችን ገልጸዋል። በዚህ አውደ ውጊያም ቁጥሩ ያልታወቀም የብልጽግና ኃይል ትደምስሷል፣ ቁስለኛም ሆኗል። የአገዛዙ ሰራዊትን እየከዳን የፋኖ ኃይሎችን እየተቀላቀለ ነው። አንድ ብሬንና ሰባት ክላሽ ይዘው ፋኖ የተቀላቀሉም የመከላከያ ሰራዊት አባላትም ይገኙበታል። የአብይ አህመድ ሰራዊት ቀን ከቀን እየከዳም ፋኖን መቀላቀሉን ስራው አድርጎታል። ቅድም ከነገርኳችሁ የከዱ ሰራዊት ውጪም በትላንትና ሁለት ብቻ አንድ ብሬንናም ሰባት ክላሽ በመያዝ ስምንት ተዛዙ ሰራዊቶች አብርጀት ብርጌድን መቀላቀልም ችለዋል። በመጨረሻ የጀነራል ተፋራ ማሞ ጉዳይን እንመለከት። አገዛዙ ጥቃቱን እየፈጸመ ያለው ሰሜንኞች በሚላቸው ላይ ነው። ወደፊት ጥምረት ለመፍጠር እንሞክራለን ሲሉም ጀነራል ተፋራ ማሞ መናገራቸው የሚታወስ ነው። ይህን ንግግር ተከትሎም በርካታ ውዝግቦች ተፈጥረዋል። ጀነራሉን የሚደግፉ እንዲሁም ጀነራሉን የሚታችም ድምፆች ከብዙ አጣጫዎች እየተሰሙ ነው። ይህ ንግግር በብልጽግናው መንደር እንዲሁም በዚሁ መንደርም ግፊታቸውን ከፍ ያደረገባቸው እንዲሁም ጮቤ የሚያስረግጣቸውን በርክተዋል። ከዚህ የተፋራ ማሞ ንግግር በኋላ ጮቤ ያስረገጣቸውንም ደም ግፊታቸውንም ከፍ ያደረገባቸውንም ሁለቱንም ጩኸቶች እንዲህ እንመለከታቸዋል አለን በቅድሚያም ጮቤ ከረገጡትን ጀምር። አፎ አዶዎች ጀነራል ተፈራ ማሞ ላይ ደግሞ ተነስተዋል ይላል ግርማ ካሳም ጀነራል ተፈራ ማሞ ከኢትዮ 251 ጋር ያደረገውን ወርቅ ቃለ ምልልስ ሰሞት ሲል ግርማ ካሳ ይጀምራል። ትግራይና ኤርትራን በተመለከተም የተሰጡት አስተያየቶች የአንድ ራዕይ ካለው መሪ የሚጠበቅ ነው ይላል ግርማ ካሳ። ህዋሃቶችና ሻቢያዎች የሰሜኑን ማህበረሰብ ከፋፈሉት እንጂም የኤርትራ ህዝብ ከትግራይ፣ የትግራይ ከጎንደርና ከሰሜን ወሎም፣ የጎንደርና ሰሜን ወሎ ከኤርትራ ህዝብ ጋር አንድ ነው ለበታሪክ በታሪክ በደም የተሳሰረ ነው ይላል ግርማ ካሳ። ዘረኞችና ኦነጋውያን እና አብይ አህመድን ጨምሮም ይህንን ማህበረሰብ አንዳንዴም አቢሲናውያን አንዳንዴም ሰሜናውያን እያሉም ይጠሩታል። የሰሜኑን ማህበረሰብ መከፋፈል፣ እርስ በእርሱ በጦርነት እንዲቆይ ይፈልጉታል። መሀል ሀገርን ኦሮማይዝድ ለማድረግ በአዲስ አበባ ስልጣናችንን ይዘን ለማስቀጠል ይጠቅመናል ብሎም ያስባሉም። ጀነራል ተፈራ ይህ በሰሜን የአገራችን ክፍል ላይ አገዛዞ በእቅድና በስትራቴጂም እያደረገ ያለውን ነገር በደንብ ገብቷቸዋል። ከኤርትራ ትግራይ ካሉ ወገኖች ጋር ወደፊት መነጋገር የማይቀርን ያሉትን አባባል ትክክለኛ አባባልን ይላል። ግርማ ካሳን እና አብይ አህመድ ፋኖችን የሚመሩት የትግራይ ጀነራሎች ናቸው፣ ነጀራል ምግቤ ነው ብለው ነበር። ፋኖን ከህዋት ጋር ለማስተሳሰር በፋኖች መካከል መከፋፈል እንዲፈጠር ለማድረግ በማሰብ ነበር። ጀነራል ተፈራ ማሞ ከማንም ጋር ኤርትራም ያለ ሆነ ትግራይ ካሉት ድርጅቶች ጋር ምንም አይነት ንግግር እንዳልተደረገ ነው የገለጹት። የአማራ ፋኖ በማንም ድጋፍ ላይ የተመሰረተ እንዳልሆነም የአስረዶት ጀነራል ተፈራ ማሞ ፋኖ ዓላማውን ለማሳካት የህወሀትን የሻቢያም ድጋፍ አያስፈልገውም ያሉት፣ አንደኛ አሁን ባለው ሁኔታ ህወሀት ትርምስ ውስጥ ያለች ድርጅት ናት። የህወሀት መሪዎች ሁለቱ ማንጃዎች አሁን ባለው ሁኔታ ራሳቸውን ችለው የሚንቀሳቀሱም አይደሉም። በኦሮሞ ብልጽግና ስር ናቸው። ጀነራል ታደሰ ወረደ አዲሱ የትግራይ ጊዜ አስተዳደርም አዲስ አበባ ሄዶ ነው የመጣው። ከአለቃው አብይ አህመድም ሹመትም ተቀብሏል። ስለዚህ ህወሃቶች ራሳቸውን ችለው እስካልወጡ ድረስ በብልጽግና ትእዛዝ ስር ሆነው ባለበት በዚህ ሰዓት ከእነርሱ ጋር የሚደረግ ንግግር ሊኖር አይችልም። ሁለተኛ ህወሃቶች ከዚህ በፊት የነበራቸውን ፀረ አማራ፣ ጸረ ኢትዮጵያ አመለካከት በይፋ አልቀየሩም። አሁንም ታላቋ ትግራይን የመመስረት ቅዠታቸው ላይ እንዳሉ ናቸው። እነ ወልቃይትን የትግሬ መሬት ነው በሚል አፋቸውን መክፈትም አላቆምም ይላል የግርማካሳ ጽሁፍ። በዚህ አቋማቸው ፋኖ ይታገላል ይሆናቸዋል እንጂ ከእነርሱ ጋር እንኳን ሊነጋገር ለመነጋገርን አያስብም። ህወሓት ማለት የትግራይ ህዝብ ማለት አይደለም። ፋኖ ለትግራይ ህዝብ ክብር አለው። ፋኖ ከትግራይ ህዝብ ጋር ትስስር፣ ግንኙነት ይፈልጋል። ደግሜ እለዋለሁ የትግራይ ህዝብ ማለት ህወሓት አይደለም። ጀነራል ተፈራ ከህወሓት ጋር ይደረግ በነበረው ጦርነት የአማራ ክልል ልዩ ኃይል አዛዥ ሆነው ከህወሓት ጋር ህዝቡን ለመመከት የሚደረገውን ውጊያም ሲመሩ የነበሩ ሰው ናቸው ናቸው ያኔ ለህወሀት ትልቅ ራስ ምታት የነበሩ ጀነራል ናቸው። አፉ ሃዶች ጀነራል ተፈራ ማሞን ከወያኔ ጋር አገናይተው የፈጠራ ወሬ መንዛታቸውን ሰዎች ለማን እንደሚሰሩም በተወሰነ መልኩም አመላካች ነው በሚል ግርማ ካሳ ንግግሩን ይቋጫል። በሌላ በኩል ደግሞ ጀነራል ተፈራማሞ ከሰሞኑን ባስተላለፉት ንግግር በብዙዎች ዘንድ ትችትን አስተናግደዋል። በንግግራቸውም የአማራ ፋኖ ወደፊት ከህወሀት ጋር ጋር ሊሰራ እንደሚችልም ፍንጭ ሰጥተዋል። ይህ ንግግር በመሰረቱ በብዙ መልኩ ሊተረጎም ሊተነተን የሚገባ ንግግር ይመስለኛል። ይህንን የጀነራሉን አቋም ያስቆጣቸው የትግሉ ደጋፊዎች በሚፈልጉትና በገባቸው ልክ መተርጎም እንደሰጡት የተለያዩ ወገኖች ያስተላለፉትን መልእክት ማየት በቂ ነው። እዚህ ጋር መታየት ያለበት ነገር ቢኖር ሕወሓት እንደ ድርጅት የምንጊዜም የአማራ ሕዝብን በጠላትነት የሚፈርጅ ድርጅት ነው። በአንድ ወቅት ደብረ ጽዮን ከአማራ ሕዝብ ይልቅ የሱዳን ሕዝብ ይቀርበናል ሲሉም መናገራቸውም የሚታወስ ነው። ህወሀት በስልጣን ዘመኑ ወጥቼለታለው እታገልለታለሁ ለሚለው ህዝብ ጥቅም እስከ ጥግ የታገለ የረጅም ዓመት ልምድ ያለው የፖለቲካ ፓርቲ ነው። ይህ ፓርቲ በግልጽ በአማራ ህዝብ ጥላቻ ያለበት በሰነድ በትርክት ጭምር አማራው ላይ በመዋቅር የተደገፈ ጥቃት ሲያደርግ የነበረ ፓርቲ ነው። ከዚህ ፓርቲ ጋር ነው ታዲያ ጀነራል ተፈራ ማሞም አብረን እንሰራለን አይነት አቋም እያስተላለፉት ሲሉም ተቺዎች ከነዚህ መካከለም ጥላሁን ጽጌም አንዱ የጀነራሉ ንግግር ተች ነው። ጥላሁን ጽጌ እንዲህ በማለት ጽሁፉን ያሰፍራል። በፖለቲካ ቋሚ ወዳጅ ወይንም ቋሚ ጠላት የለም የሚለው እሳቤ ሁልጊዜ አይሰራም። በተለይ ደግሞ በጠላትነት ተፈርጆም በጠላት ለተከበበ ህዝብ አብዛኛውን ጊዜ አይሰራም። የጁይሾች ናሽናሊዝም ምሰሶች ለዚህ አንዱ ምሳሌ ነው ይላል። በኢትዮጵያ የፖለቲካ ታሪክ ያለፉት 60 ዓመታት እና አማራ ያለፈባቸው ውጣ ውረዶች ከዚህ አንጻር የሚቃኙ ናቸው። ከኦነግና ህወሃት ርእዩተ ዓለማውያን የፖለቲካ ታሪኮች ጋር ሊያቆራኘን የሚችል ምንም አይነት ግራውንድ የለም ይላል። ጥላሁን ጸግን አማራ ከሌሎች ወገኖች ጋር ያለውን የህዝብ ለህዝብ ግንኙነት ሰላማዊ የማድረግ ስራ ከተፈለገን በመጪዎቹ ጊዜያት በሚፈጠር አዲስ ሶሻል ኮንትራክት አማካኝነት ብቻ ነው። ይህ የኢትዮጵያ ሀገር መንግስት እስከቀጠለ ድረስ የማይቀር እውነታ ነው ይላል። ጥላሁን ጽጌ ከዚህ ባሻገር ግን እንደ ህወሀት ካሉ ሀይሎች ጋር አንሶላ መጋፈፍ እንደ የፖለቲካ ጥበብ አድርጎ መውሰድ የአማራ ትግልን ኮዝ የሚጻርር ነው። አስቻይና የሚቻይ ሁኔታም አይደለም ይላል የጥላሁን ጽጌ ጽሑፍ። ከህወሀት ጋር እንሰራለን ማለት ይቻል ይሆናል። የማይቻለው ግን ከህወሀት ጋር መስራት ነው። ብዙ ርቀት አያስኬድም። ተቃራኒ አቋም የሚወስዱ ወገኖች ይኖራሉም። ሀይል ይበተናል። እውነታው እሱ ነው ይላል ጥላሁን ጽጌም። ለማንኛውም በፖለቲካ ቋሚ ወዳጅ ወይም ቋሚ ጠላት የለም የሚለው እሳቤም ከንግግር በዘለለ እንዴት ሊሰራ እንደማይችል በአንድ ወቅት ከቤንጃሚን ኔታንያሁ ንግግር ልንገነዘብ ይገባል ሲል ጥላሁን ጽጌ ንግግሩን ይቋጫል። አድማጮች ከተፈራ ማሞ ጋር በተያዙ የተሰነዘሩ ንግግሮችን ወደ እናንተ አጋራን። ለዛሬ ያስኩላችሁ መረጃዎች እነዚህን ይመስላሉ። በቀጣይ በሌላ መረጃ እስካገኛችሁ